ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 17 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአርበኛ ደሳለኝ ጦርና የአርበኛ መከታው ጦር በጥምረት ውጊያ ሲያካሂዱ በአዲስ አበባ አቅራቢያ ሸኖ ከተማም ፋኖ ጥቃት ፈጽመዋል። ዝርዝር መረጃዎችን ይዘናል። ከፋኖ ጋር ድርድር እያደረግን ነው በሚል ከሰሞኑ አስተያየት የሰጡት የአማራ ክልል ሹም ከስልጣናቸው ተነስተዋል። ለምን የሚለውን ይዘናል። አቶ ጌታቸው ረዳ በወልቃይት ከነደመቀ ዘውዱ ጋር ሲገናኙ የህወሓት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 የአርበኛ ደሳለኝ ጦርና የአርበኛ መከታው ጦር በጥምረት ውጊያ ሲያካሂዱ በአዲስ አበባ አቅራቢያ ሸኖ ከተማም ፋኖ ጥቃት ፈጽመዋል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያቆብ አንደኛ ኮርና ከሸዋ ጠቅላይ ግዛቱ ከራስ አበባ አረጋይ ክፍለ ጦር ጋር በጥምረት በተወሰደ አውደ ውጊያ የአገዛዙ ሰራዊት አይቀጡ ቅጣት ተቀጥቷል። ትናንት ጥቅምት 16 2018 ዓ ምት የአብይ አህመድ ጡት ቆራጩ ኃይል የፋኖ ክምችት አለ በተባለበት ቦታ እንቅስቃሴ አድርጎ ለማፈን በሚል ተስፋ ተያይዞ በሶስት አቅጣጫ አድማ ብተና እንዲሁም የመቶ አንደኛ አየር ወለድ ኮማንዶ አባላትን ብዛት ያለው ሚኒሻን በነዋሪና በይሎ በኩል ከመራ ቤት የተነስቶ ደግሞ በሀፈዘዝ በርካቶ ቆርጦ ቆላውን ከጀማ ተነስቶ በአንደኛው ግንባር ከለሚ ወርደው ወደ ጀማ በይሎ አቅጣጫ ያለውን ኃይል ይዞ በመንቀሳቀስ ለመፈጸም ያሰበው ኦፕሬሽን በጥምሩ ጦር ጦር ዳገት ሆኖበት ሳይሳካ ቀርቷል። የአርበኛ ደሳለኝ ሲያስብ ሸዋና የአርበኛ መከታው ማሞ ጦርም በጋራ ጀብዱ ፈጽመዋል። ይበንዲ እንዳለ የአብይ አህመድ አራዊት ሰራዊት ሰራዊት አይደለም በሶስት አቅጣጫ ይቅርና በአርባ አራቱ አቅጣጫ ቢመጣም በአናብስቶቹ ተቀጥቅጦ ብዛት ያለው ሙትና ቁስለኛ በመያዝ በመጣበት እንዲመለስ ትልቅ ኦፕሬሽን ተሰርቷል። በመሆኑም ጥምር ጦሩ ማለትም የአጼ ዘርዓ ያዕቆብ አንደኛ ኮር እና ሸዋ ጠቅላይ ግዛት ከራስ አበበ አረጋይ ክፍለ ጦር አሊሻ አለቃ በመሆን በተወሰደበት እርምጃዎች እንዳይሆን ተደርጎ የተመታ ሲሆን ውጊያው ከጠዋቱ ጀምሮ እስከ ምሽት እንደቀጠለ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘረ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አማረ ታዘዘ ገልጿል። በተመሳሳይ የአማራ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር አስደማሚና አስደናቂ ኦፕሬሽን ከአዲስ አበባ 65 ኪሎ ሜትር ርቀት ላይ በምትገኘው በቅንብቢት ወረዳ በሸኖ ከተማ ውስጥ ዘልቆ በመግባት ኦፕሬሽን አካሂደዋል። የኃይለ ማርያም ማሞ ክፍለ ጦር ሶስተኛ የሰላም ሰው አንድ አርጌ ሬጅመንት በሸኖ ከተማ በብልጽግና ተከቦና ተሞሽሮ የሚገኘውን ሸኖ ከተማ ላይ ልዩ ቦታው ወራ ሰፈር ተብሎ ከሚጠራው ቦታ በድፍረትና በብቃት በመግባት የአገዛዙ ሰራዊት ላይ የተጠናና የተሳካ ኦፕሬሽን ፈጽመዋል። የፋኖ ሬጅመንቷ በሸኖ ከተማ በአገዛዙ ላይ ያልታሰበና ያልተጠበቀውን ተኩስ በማድረግ ላይ ከፍተኛ ኪሳራን አድርሳለች። በተከፈተበት የደፈጣ ተኩስ መቋቋም ያቃተው የአብይ ሰራዊት የፋኖን ክንድ መቋቋም ሲያቅተው እግሬ አውጪኝ ብሎ ሸሽቷል። በቀጣይ ቀንም ትንታጓና አናብስቷ የኃይለማርያም ማሞ ክፍለ ጦር የሰላም ሰው ሬጅመንት ወደ ተቆጣጠረችበት ግዛት በድል ተመልሳለች ሲል እዙ አስታውቋል። በሌላ በኩል የዳንግላ ከተማ ጸጥታ ጽሕፈት ቤት ሎጂስቲክ መምሪያ ኃላፊ መቶ አለቃ ብርሃኑ ይርዳው በፋኖ ቁጥጥር ስር መዋሉ ታውቋል። ኃላፊው በቁጥጥር ስር የዋለው ከዳንግላ ከተማ ወደ ጉምድሪ ሰላማዊ ነዋሪ መስሎ ሲንቀሳቀስ ሲሆን ግለሰቡ የዳንግላ ከተማ ካድሬዎች ከሚተማመኑባቸውና አሉን ከሚሏቸው ተላላኪ ሰራዊት ባንዳዎች መካከል አንዱ እንደሆነ ተነግሯል። በተመሳሳይ በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ለተከታታይ ስድስት ወራቶች ሲሰለጥኑ የነበሩ ልዩ ኮማንዶዎች በዛሬው ዕለት ጥቅምት 16 2018 ዓ.ም በደማቅ ሁኔታ ተመርቀዋል። በቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የበረሃው አናብስት ሽፈራው ገርባው ብርጌድ ከዚህ ቀደም በእግረኛ የሰለጠነ ወታደራዊ ሰራዊት ለሁለተኛ ዙር እና በልዩ ኮማንዶ አንደኛ ዙር ያስመረቀ ሲሆን በዛ ዛሬ ሁለት በተከታታይ ስድስት ወራት በተለያዩ ወታደራዊ ስልጠና ሲወስዱ የቆዩ የሁለተኛ ዙር ልዩ ኮማንዶዎችን በደማቅ ሁኔታ አስመርቀዋል። በሌላ መረጃ የብልጽግና ቡድን ምርኮኞች ላይ የድሮን ጥቃት ፈጽመዋል። የድሮን ጥቃቱ የተፈጸመው የድሮን ጥቃቱ የተፈጸመው በውጊያ የተማረኩ የአድማ ብተና አባላት ላይ ሲሆን በዚህም ሁሉም ምርኮኞች መገደላቸው ተሰምተዋል። ጥቅምት 14 2018 ዓ.ም በባህር ዳር ዙሪያ ደህና ማርያም ተብሎ በሚጠራው አካባቢ በተደረገ ውጊያ የተማረኩ የአድማ ብተና አባላት ናቸው።

በጥቃቱ በትናንቱ ውጊያ የተማረኩት የአድማ ብተና አባላቱ ሙሉ በሙሉ መገደላቸው ታውቋል። በተጨማሪም ምርኮኞቹን ሲጠብቁ በነበሩ በሁለት የፋኖ አባላት ላይ መጠነኛ ጉዳት መድረሱም ተጠቁመዋል። ነውረኛው የብልጽግና ቡድን ገመናውን ለመሸሸግ ሲል ብቻ ሆን ብሎ የድሮን ጥቃት በመፈጸም የራስ ወታደሮችን በመግደል የፈጸመው ዘግናኝ ድርጊት ሲያገለግሉ ስለነበሩ የአማራ ተወላጅ ወታደሮች ጭምር ያለውን ጥላቻ በግልጽ ያሳየ ነው ተብሏል። ይበንዲ እንዳለ አንሻ ክፍለ ጦር በዛሬው እለት መቄት አርቢት ራስ ደጀን በሚ የሚባል ቦታ ላይ ተጋድሎ በማድረግ ታላቅ ድል ሰርቷል። የብልጽግና ጦር ከኮን እስከ ጋሸና ያለ የሌለውን ሰራዊት በመካናይዝድ ደረጃ ሰብስቦ ወደ መቄት ሰብሮ ለመግባት ከአንሻ ክፍለ ጦር ጋር ከባድ ውጊያ ያደረገው የፋሽስቱ ሰራዊት በአናብስቶቹ አንሻ ክፍለ ጦር በአግባቡ ተመክቶ በመልሶ ማጥቃት ተመቶ እግሬ አውጪን ብሎ ወደ ጋሸና ሸሽቷል። አይደፈሪዎቹ አንሻ ክፍለ ጦር በአርበኛ ጨለፍ ተስፋው እየተመሩ የብልጽግናን ሰራዊት ዶግ አመድ በማድረግ የፋሽስቱን ሰራዊት ታሪክ አድርገዋቸዋል። ጭሆ እስከ ጋሸና አፍንጫ ጥግ ድረስ አደረጃጀታቸውን ዘርግተው የብልጽግናን ሰራዊት እያንጓለሉት የሚገኙት እነዚህ አናብስት ስብስቦች አኩሪ ታሪክን በመስራት የአብይን መካናይዝድ ሰራዊት ሰባብረውታል። ገሚሱሙት ሌላኛው ቁስለኛ ሆነዋል። ከነዚህ የተረፈው ደግሞ ሸሽቷል። አቶ ጌታቸው ረዳ በውልቃይት ከነ ደመቀ ዘውዱ ጋር ሲገናኙ የህወሓት ጄኔራሎች ሱዳንና ኤርትራ ግንኙነታቸውን ማጠናከራቸው ተጠቆመ። በሱዳንና በትግራይ ክልል የሚገኙ የህወሓት ወታደራዊ አዛዦች መካከል የሚደረገው እንቅስቃሴ ከቅርብ ሳምንታት ወዲህ ባልተለመደ መልኩ መጨመሩንና ኤርትራም ለእንቅስቃሴ ዋነኛ መተላለፊያ መስመር ሆና እያገለገለች ነው ሲሉ አንድ የማህበረሰብ አንቂ ገልጸዋል። የማህበረሰብ አንቂው አቶ አስፋው አብርሃ ለዘሀበሻ በሰጡት መረጃ መሰረት ባለፉት ሁለትና ሶስት ሳምንታት ውስጥ በሁለቱ አካባቢዎች ባሉ አዛዦች መካከል የሚደረገው ምልልስ በድግግሞሹ ከወትሮ የተለየና ከፍተኛ ጥያቄን የሚፈጥር ነው። አቶ አስፋው እንዳሉት እነዚህ ከፍተኛ ወታደራዊ እንቅስቃሴዎች እየተከናወኑ ያሉት በኤርትራ በኩል ሲሆን ለዚህም በማሳያነት የሚከተሉትን ነጥቦች አንስተዋል። በሱዳን የሚገኘው የአርሚ ሰባ ኮር አንድ ሎጂስቲክስ ኃላፊ የሆነው ወዲ ዝራብ የተባለ አዛዥ ባለፈው ሳምንት በኤርትራ በኩል አድርጎ ወደ ትግራይ ገብተዋል። በተመሳሳይ የአርሚ ስልሳ አዛዥ የሆኑት ጄኔራል ፍስሀ ማንጁ ስና ህንጻ ትናንት ከትግራይ ተነስተው በኤርትራ በኩል ወደ ሱዳን ማቅናታቸውን መረጃዎች እንደሚያመለክቱ ተገልጿል። ከአዛዦቹ እንቅስቃሴ በተጨማሪ በሱዳን የእርስ በርስ ጦርነት ውስጥ እየተሳተፈ ነው የተባለው የህወሓት አርሚ ሰባ ኮር ሁለት በጦርነቱ በደረሰበት የሞትና የመቁሰል አደጋ ምክንያት የተመናመነውን የሰራዊት ቁጥር ለማካካስ ከትግራይ አዲስ ታጣቂዎችን ማስገባቱ ተጠቁመዋል። እነዚህ አዲስ ታጣቂዎች ከአስር ቀናት በፊት ከትግራይ ተነስተው በኤርትራ በኩል በማለፍ ከኤርትራዋ ተሰነይ የደንበር ከተማ አጠገብ የምትገኝ የሚገኘው የሱዳኑ ከተማ እንደገቡ አቶ አስፋው ገልጸዋል። ይበ እንዲህ እንዳለ የአብይ አማካሪውና የቀድሞ የህዋት ባለስልጣን አቶ ጌታቸው ረዳ ህዋትን ከርተው ለአብይ ካደሩ ወዲህ ለሁለተኛ ጊዜ ወደ ወልቃይት አምርተዋል። በወልቃይትም ከሌላኛዎቹ የብልጽግና ሹሞች አቶ አሸተ ደምለውና ኮረኔል ደመቀ ዘውዱ ጋር ሆነው ውይይት ማድረጋቸው ተሰምተዋል። ጌታቸው በመድረኩም ከወንድሞቻችን ጋር መኖር የሚያስችለን ስራ መስራት አለብን፣ በተፈናቃይ ስም የሚነግዱ ፖለቲከኞች አሉ። የአማራና የትግራይ የህዝብ ለህዝብ መድረኮችን ይበልጥ በማ ጠናከር የነበረውን የህዝቦች አንድነትን መመለስ ይገባልም። በማይካድራ የተፈጸመው ግድያ ዙሪያ ወንጀለኞች መጠየቅ አለባቸው አምናለው። ከዚህ የተፈናቀሉ ንጹሐን ወደ ነበሩበት ቦታ መመለስ አለባቸው። የወልቃይት ጠገዴ ተወላጆችም በሱዳንና በሌሎች ሀገራት ተሰደው ይኖራሉ። ስለዚህ ወደ እርስታቸው መመለስ አለባቸው። እኔም አምነው የህዝብን ስሜት በማዳመጥ መስራት አለብን ብዬ ነው። ፖለቲከኞች በሚፈጥሩት ችግር ሳቢያ ህዝብ ወደ ችግር ውስጥ መግባት የለበትም ሲሉ ተደምጠዋል። ላለፉት የጦርነት አመታት ከተፈጠሩ ችግሮች ራሳቸውን የሚያርቁት ጌታቸው አሁን ደግሞ የማይካድረው ጥቃት አድራሾች ይጠየቁ ሲሉ ተደምጠዋል። ሆኖም የህወሓት ኃይሎች በወቅቱ ያንን ጥቃት ሲያደርሱ የቡድኑ ቃል አቀባይ እና ከፍተኛ አመራር እንደነበሩ ይታወሳል። በዚህም ለዚህ ጭፍጨፋ ተጠያቂ ከሆኑ አካላት መካከል አንዱ አቶ ጌታቸው ረዳ ናቸው። ሆኖም ግን ዛሬ ለአብይ ማደራቸውን ተከትሎ በወልቃይት የተገኙት እኚ ሰው የአካባቢውን የአማራ አስተዳደር ለማፍረስ መሆኑ ታውቋል። ከሳምንታት በፊት አብይ አህመድ ታደሰ ወረደን ከመቀሌ እነሸተንና እነ አሸተንና ደመቀን ከሁመራ ጠርተው መነጋገራቸውን መዘገባችን ይታወሳል። በወቅቱ ታደሰ ወረደን ከፋኖ ከፋኖና ከኤርትራ ጋር አታብሩብኝ ወልቃይትን በእነ ጌታቸው በኩል እመልስላቸዋለሁ ብለዋቸው እንደነበር አይዘነጋም። ነገር ግን ታደሰ ወልቃይትን በእነ ጌታቸው በኩል እመልስላቸዋለሁ መባሉን ሳይስማሙ ቀርተው ተመልሰዋል። አብይ ግን ሀሳባቸውን አጽንተው ጌታቸውን ወደ ወልቃይት ልከው ተፈናቃይ መልሳለሁ በሚል ሰበብ የአካባቢውን የአማራ አስተዳደር ሊያፈርሱ ነው። በተያያዘ ዜና የኤርትራ መንግስት ከኢትዮጵያ ጋር ጦርነት ውስጥ ለመግባት ምንም አይነት ፍላጎት እንደሌለው ገልጸዋል። አቶ ጌታቸው ይህንን የተናገሩት አዲስ ያቋቋሙት የትግራይ ትብብር ፓርቲ ወይም ስምረት የምስረታ ጠቅላላ ጉባኤ በተካሄደበት ወቅት ነው። በኢትዮጵያና በኤርትራ መካከል ስላለው የሻከረ ግንኙነት የተናገሩት አቶ ጌታቸው የኤርትራ መንግስት አቅሙን ስለሚያውቅ ጦርነት የመጀመር ጦርነት የመጀመርም ሆነ የመቅጠም ምንም አይነት ሀሳብ እንደሌለው ተናግረዋል። የኤርትራ ባለስልጣናት በኢትዮጵያዊ በኩል የኤርትራ ባለስልጣናት በኢትዮጵያ በኩል ስላለው ወታደራዊ እንቅስቃሴ ለምን ዝም እንዳሉ ሲጠየቁ በደቡብ ትግራይ ያሉ አንዳንድ አካላት በእነሱ ምትክ እየሰሩ ነው የሚል ምላሽ እንደሰጧቸው የገለጹት አቶ ጌታቸው ይህም አዲስ ጦርነት ቢቀሰቀስ የሚጀመረው ከደቡብ ትግራይ ወይም ከሰሜን ወሎ ሊሆን እንደሚችል ፍንጭ የሚሰጥ ነው ብለዋል። የጌታቸው ንግግርም ማዘናጊያ መሆኑን የትናንት በስቲያው የብርሃኑ

ከፋኖ ጋር ድርድር እያደረግን ነው በሚል ከሰሞኑ አስተያየት የሰጡት የአማራ ክልል ሹም ከስልጣናቸው ተነሱ። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ የነበሩትና በተደጋጋሚ ከክልሉ መንግስት ይፋዊ አቋም የተለዩ አስተያየቶችን ይሰጣሉ በሚል የተገመገሙት ዶክተር መንገሻ ፈንታው ከኃላፊነታቸው መነሳታቸው ተገልጿል። ከኃላፊነታቸው የተነሱት ከፋኖ ጋር ድርድር እየተደረገ ነው በማለት የሰጡት አስተያየት የክልሉን አቋም እንደማያንጸባርቅ ከተገለጸ በኋላ ነው። ዶክተር መንገሻ ፈንታው ለመንግስታዊው አዲስ ዘመን ጋዜጣ በሰጡት ቃለ መጠየቅ የክልሉ መንግስት ግጭቱን በሰላም ለመፍታት ከፋኖ ጋር ንግግር እያደረገ መሆኑን መግለጻቸው ውዝግብ አስነስቷል። ይሁንና የአስተያየት የክልሉን መንግስት ይፋዊ አቋም እንደማይወክልና የግል አስተያየታቸው እንደሆነ ተገምግመው ቃለ መጠየቁ ከወጣ ከሰዓታት በኋላ እንዲወርዱ ተደርጓል። የክልሉ ርዕሰ መስተዳድርን ጨምሮ ከፍተኛ አመራሮች ኃላፊውን የክልሉን አቋም ሳይሆን የግል አስተያየት ነው የምትናገረው በሚል ጠንካራ ግምገማ ሰጥተውባቸዋል። ዶክተር መንገሻ ከዚህ ቀደምም በተለያዩ ጊዜያት አወዛጋቢና እርስ በ እርሳቸው የሚቃረኑ መግለጫዎችን በመስጠትም ተገምግመዋል። የሰላም ድርድር አለ የሚለው ባለፈው ሳምንት የሰጡት አስተያየታቸው ከዚህ ቀደም ከነበራቸው ጠንካራ ወታደራዊ አቋም ጋር በእጅጉ የሚቃረን ነው ይላሉ አስተያየት ሰጪዎች። ኃላፊው ቀደም ባሉት ጊዜያት የአገዛዙ ጦር በፋኖ ላይ የማያዳግም እርምጃ በመውሰድ ጸጥ ለጥ ያደርጋቸዋል የሚል የእብሪት አስተያየት ሲሰጡ ይታወቃሉ። በወልዲያ፣ በላሊበላ እና በሰሜን ወሎ አካባቢዎች ተገኝተው የአማራ ህዝብ ላይ የሚካሄደውን ጭፍጨፋ ሲደግፉና ሲያበረታቱ እንደነበር ይታወቃል። አሁን ላይም ከወቅታዊ ሁኔታዎች ጋር እየተለዋወጠ የሚቀርብና ከክልሉ የተቀናጀ አቋም ውጭ የሆነ የግል አስተያየት ሰጥተዋል በሚል በጭፍጨፋ አጋሮቻቸው ተገምግመዋል። ይህ ሁኔታም በተደጋጋሚ ለግምገማና ለትችት እንዲዳረጋቸው ለትችት እንደዳረጋቸው ይነገራል። በመሆኑም ከኃላፊነት መነሳታቸው የሰላም ንግግርን በራሳቸው ከመናገራቸው ጋር ብቻ ሳይሆን በተደጋጋሚ ከሚሰጧቸው ያልተጠበቁና ከዋናው የብልጽግና ስብስብ ጋር ያልተቀናጁ መግለጫዎች ጋር የተያያዘ መሆኑን ብዙዎች ይስማማሉ። ሆኖም

እስካሁን የጭፍጨፋና የዘር ማጥፋት ወንጀል ተባባሪነታቸው ሁለት አይሆን ዘንድ በገቢዎች ቢሮ ተመድበዋል። ይህ በእንዲ እንዳለ የፋኖ አመራሮች በበኩላቸው ከአማራ ክልል መንግስት ጋር ለመደራደር ፍላጎት እንደሌላቸው በተደጋጋሚ ሲገልጹ ቆይተዋል። የክልሉ መንግስት ራሱን የቻለ የውሳኔ ሰጪነት አቅምና ሕጋዊ ስልጣን የለውም የሚል ሐሳብ የሰጠው የአፋብሃ ቴዎድሮስ እዝ ምክትል ሰብሳቢና ና የፖለቲካ ዘርፍ ኃላፊ አርበኛ አስረስማረ ዳምጤ ማንኛውም አይነት ድርድር በቀጥታ ከፌዴራል መንግስት ጋር መሆን እንዳለበት መግለጹ ይታወሳል የዶክተር መንገሻ የዶክተር መንገሻ መነሳት በክልሉ አመራር ውስጥ ግጭቱን ለመፍታት በሚያስችሉ መንገዶች ላይ ግልጽ የሆነ ወጥ አቋም አለመኖሩንና የእርስ በርስ ክፍፍል ውስጥ መግባታቸውን ያመላክታል በዩኬ በጾታዊ ትንኮሳ የተፈረደበት ኢትዮጵያዊ ስደተኛ በዚህ ሳምንት ከሀገር እንደሚባረር ተገለጸ። በጾታዊ ትንኮሳ እስር ተፈርዶበት በስህተት ከተለቀቀ በኋላ በድጋሚ በቁጥጥር ስር የዋለው ኢትዮጵያዊ ስደተኛ በዚህ ሳምንት ከሀገር እንደሚባረር የዩኬ ፊት ሚኒስተር ዴቪድ ላሚ ተናግረዋል። ሀዱሽ ከእስር ቤት በስህተት ከተለቀቀ ከ48 ሰዓታት በኋላ በሰሜን ለንደን ፊንስበሪ የመናፈሻ ስፍራ እሁድ ለት በቁጥጥር ስር ውሏል። ሀዱሽ በኤፒንግ ስደተኞች በሚቆዩበት ሆቴል እየኖረ ሳለ የ14 ዓመት ታዳጊ ላይ እና አንዲት ሌላ ሴት ላይ ጾታዊ ትንኮሳ በመፈጸም የ12 ወራት እስር የተፈረደበት ባለፈው ወር ነበር። በስህተት ከእስር ቤት ከመለቀቁ በፊት ከሀገር ሊባረር በዝግጅት ላይ እንደነበር ተገልጿል። የፍትህ ሚኒስትሩ በማረሚያ ቤቱ የተፈጸመውን ስህተት ያጣራው ገለልተኛ ቡድን ሪፖርት ሰኞ ዕለት ለፓርላማው እንደሚያቀርቡ ተናግረዋል። ቀደም ሲል ጠቅላይ ሚኒስትር ሰር ኪር ስታርመር ምርመራ ያደረገ መሆኑንና ይህ ደግሞ እንዳይከሰት ማድረግ አለብን ብለው ነበር። አዱሽ ለመጀመሪያ ጊዜ በቁጥጥር ስር የዋለው ባለፈው አመት ሐምሌ ወር ላይ ሲሆን በአነስተኛ ጀልባ ወደ ዩኬ ከገባ በኋላ በኢፒንግ ይኖርበት በነበረው የስደተኞች መቆያ ሆቴል አካባቢ የተቃውሞ ሰልፎች እንዲካሄዱ ምክንያት ሆኖ ነበር። የመፈንቅለ መንግስት ስጋት ያንዣበበባት የጅቡቲ መንግስት በምክር ቤቱ ፕሬዝዳንታዊ እጮች ላይ የተጣለ የዕድሜ ገደብ እንዲነሳ በድምፅ ደገፈ። የጅቡቲ ምክር ቤት በሀገሪቱ ህገ መንግስት ለፕሬዝደንትነት የሚወዳደሩ እጮች ላይ የተጣለው የዕድሜ ገደብ እንዲነሳ የቀረበ የውሳኔ ሀሳብ በሙሉ ድምፅ አጽድቋል። ውሳኔው ፕሬዝደንት ኢስማኤል ኡመር ጉሌይ በሚያዝያ 2018 በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በድጋሚ እንዲወዳደሩ መንገድ ከፍቷል። በጅቡቲ ህገ መንግስት እድሜው ከ7 አመት በላይ የሆነው ግለሰብ ለፕሬዝደንትነት መወዳደር እንደማይችል ይደነግጋል። የህገ መንግስቱ ገደብ በመጪው ሚያዝያ ይካሄዳል ተብሎ በሚጠበቀው ምርጫ የሰባ ሰባት አመቱ ጉሌ እንዳይወዳደሩ ያግዳቸዋል። ይሁንና የእድሜ ገደቡ እንዲነሳ የቀረበውን የማሻሻያ ውሳኔ 65 አባላት ያሉት የጅቡቲ ምክር ቤት በሙሉ ድምፅ እንዳጸደቀ አፈጉባኤ ዲሌታ ሙሐመድ ዲሌታ ለፈረንሳይ ዜና አገልግሎት ተናግረዋል። ፕሬዝዳንቱ በምክር ቤቱ ይሁንታ ያገኘውን ውሳኔ ማጽደቅ አሊያም ህዝበ ውሳኔ እንዲካሄድ መጥራት ይኖርባቸዋል። ውሳኔው በፕሬዝደንቱ ከጸደቀ ምክር ቤቱ መቀበሉን ለማረጋገጥ በድጋሜ ድምጽ ይሰጥበታል። የጅቡቲ ምክር ቤት ለሁለተኛ ጊዜ ድምፅ የሚሰጠው የዛሬ ሳምንት እሁድ እንደሚሆን ይጠበቃል። ኢስማኤል ኡመር ጉሌ ባለፈው ግንቦት ጅቡቲን ለሌላ አምስት ዓመታት ለመምራት በፕሬዝደንትነት ሊወዳደሩ እንደሚችሉ ፍንጭ ሰጥተው ነበር። በፈረንሳይ በሚገኘው ሊል ካቶሊክ ዩኒቨርሲቲ የአፍሪካ ቀንድ ጉዳዮች ተመራማሪዋ ሶኒያ ለጉሪዮሌም የምክር ቤቱ ውሳኔ የሚያስገርም እንዳልሆነ ተናግረዋል። በማህበራዊ መገናኛ ዘዴዎች ተቃውሞች መኖራቸውን የገለጹት ሶኒያ ለጉሌ ለጉሬሌ ተቃዋሚዎች በጅቡቲ ራሳቸውን ለመግለጽ የሚያስችል ቦታ አይኖራቸውም የሚል ስጋት አላቸው። የጅቡቲ ምክር ቤት አፈ ጉባኤ ድሌታ ሙሐመድ ድሌታ፣ ሶማሊያ፣ ኢትዮጵያና ኤርትራ የሚገኙበት በችግር የተሞላው የአፍሪካ ቀንድ የትንሽቱን ሀገር መረጋጋት ለማረጋገጥ ህገ መንግስታዊ ማሻሻያው አስፈላጊ እንደሆነ ለፈረንሳይ ዜና አገልግሎት ተናግረዋል። ድሌታ ሙሐመድ ድሌታ ከሰማኒያ በመቶ በላይ የሚሆነው ህዝብ ይህን ይደግፋል ብዬ አስባለሁ ሲሉ አክለዋል። ጉሌ በሚያዝያ 2013 በተካሄደው ምርጫ ሲያሸንፉ ከተሰጡ ድምጾች ከ97 በመቶ በላይ የሚሆነውን አግኝተው ነበር። ፕሬዚዳንት እስማኤል ኡመር ጉሌ የዩናይትድ ስቴትስ፣ ፈረንሳይና ቻይናን ወታደራዊ ጦር ሰፈሮች የሚገኙባትን ሀገር በጎርጎሮሲያዊው ከ1999 ጀምሮ በመምራት ላይ ይገኛሉ። ጉሌ ስልጣን የያዙት የጅቡቲ ነፃነት አባት የሚባሉት ሀሰን ጉሌድ ኦፕቲዶን በመተካት ነበር። ለ22 ዓመታት የኦፕቲዶን ጽህፈት ቤት ኃላፊ ሆነው ሰርተዋል። ጅቡቲ አንድ ሚሊዮን ገደማ ህዝብ ቢኖራትም በቀጠናው ቁልፍ ስትራቴጂካዊ ሚና ትጫወታለች። ሀገሪቱ ከቀይ ባህር መግቢያ የእስያና የምዕራቡ ዓለም የንግድ ልውውጥ አብዛኛው ከሚተላለፍበት ባብኤል ማንደብ ሰርጥ አጠገብ ትገኛለች። ይህ በእንዲህ እንዳለ በጅቡቲ መፈንቅለ መንግስት ሊደረግ እንደሚችል እስከ ቅርብ ጊዜ ድረስ የጅቡቲ ፕሬዝዳንት አማካሪ የነበሩት አሌክሲስ መሐመድ በትዊተር ገጽ ጻቸው ላይ አስፍረዋል። በዚህ የተነሳ የሀገሪቱ ሰራዊትና ፖሊስ በተጠንቀቅ ላይ እንደሆነ የጠቀሱ ሲሆን የጸጥታ ኃይሉ ከጅቡቲ መንግስት ጎን በመቆም ታሪክ እንዲሰሩ ጥሪ አቅርበዋል። አድማጭ ተመልካቾቻችን የሰአቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።